ለም የነቢያት አስተምህሮ ሁሉ በእርሱ ጫንቃ ላይ የተደረገበት የመጨረሻው ዘመን ነበር። ስለ መሐመድ መነሳት የተነገረ ትንቢት የለም። ቢቸግራቸው ወደ እኛ ወደ ብሉይ ኪዳን ይመጣሉ። የብሉይ ኪዳን መጽሐፍ ነው ከእኛ ፈልግ እንጂ ከሰው እንዴት ሆኖ አለቅነት ሁሉ በጫንቃው ላይ የተደረገለት የተወለደው ሕፃን የተባለው በነቢያት አንደበት ለዘመኑ ፍጻሜ የሌለው ለመንግስቱ ስፋት የሌለው የተባለው ብቻ ሆነ ነብይ እርሳቸው ናቸው። ደንቆሮና እብድ እራቆታቸው ቢወጡ ማያፍረውም ያሉ ጭንቅላታቸውን መጠቀም የማይችሉ ሰዎች ትንቢተ ኢሳይያስ ምዕራፍ ዘጠኝ ቁጥር ስድስት ላይ ያለውን ክፍል ለመሐመድ ነው ብሎ መናገር ጀምሯል። እንግዲህ እስቲ ክፍሉን እናንብብ። ህፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙ ማለት ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እንዲህ አለ እድመ ዝግጅት ትንቢት ያለው ማንም የለም። እውነት ስለሆነ ነው። እስኪ ማን አለ? ስለዚህ የክርስትና ሃይማኖት የተረጋገጠ በማስረጃ የዳበረ የተሞላ ነው።